ለቀብር ቤታችን የማናስብ ሱብሓነላህ። እስኪ ወንድሜ በአላህ ለትንሽ ደቂቃ ብቻ አናስብ፣ ቀብር ውስጥ ገብቼ ብለህ ምንኛ ነው የሚያስፈራረው? ያ አላህ፣ ወላሂ ሒሳብ ነው እኮ። ቀብር ውስጥ ትገባለ ብቻህን። ሥጋና ጠንትህን ትላትል ይሻመዋል። ከዚያም ቀብረህ ዘንድ ስራህ ይቀራል።

ማዕዱአችንን ቶሎ አሚን በሉ ቢስሚላህ ያላገባችሁ አላህ የምትመኙትን አይነት ትዳር ይወፍቃችሁ። ያልወለዳችሁ አላህ በተባረኩ ልጆች በሚያድጉ ልጆች ይባርካችሁ። ስራ የሌላችሁ ስራ የተበላሸባችሁ አላህ በተሻለ ስራ በማትከስሩበት ሐላል በሆነ ከስብ አላህ ይረዝቃችሁ። እዱአችሁን ምላሽ የምታገኙበትን የልፋታችሁን ፍሬ የምትበሉበትን የከፍታችሁን ጊዜ አላህ ቅርብ ያርግላችሁ። አላህ ይሄንን አመት ተሳካልኝ፣ ሆነልኝ ብላችሁ እፎ የምትሉበት ያርጋችሁ፣ እቅዳችሁ የሚሳካበት የንያችሁ የሚሞላበት አላህ ይህ ዱዓይን ሰማኸኝ ብላችሁ የምታመሰግኑበት ፊት ለፊቱ ስጁድ የምትወርዱበት አመት አላህ ያርግላችሁ። አሚን ላላችሁት ሁሉ ይሁን። አለሁ ወላሂ፣ ወላሂ ስለ አንቶቻችን ተገልጠው ቢታዩ ብዙ ጉዳሉ ከአላህ በቃ። በጣም አላህን እንድወደው የሚያደርገኝ ይህንን አላህ ሱብሃነ ወተዓላ ቅድም ያነሳው ሀዲስ አለ። አንዴ ከመጣችሁ በኋላ በአላሻረካችሁ ምናምን ያ ይታያል። ላትመለሱ ደግሞ እንደ ሰውኛ ቃል ትገባላችሁ። ወላ ኡባሊ ነው የሚለው ገፈርቱ ለክ ለእናንተ ምርላችኋለሁ። ይሄ በቂ ነበር ለእናንተ ምርላችሁ። ከዚ ወላ ውባል አብሽሩ። በትላንትናችሁ ደግሞ አልቅሳችሁ ቃል ላ ተስሪበ ዓለይኩም ልየው ከዛሬ በኋላ ተውባ ካደረጋችሁ በኋላ በቃ ማረኝ ብላችሁ አላህ ዘንድ ካለቀሳችሁ በኋላ አላህ ተቀብሏችሁ ደግሞ በትላንታችሁ ወቀስ አይኖራችሁም። ልክ ያቺ ጥፋት ከተውባ በኋላ ያቺ ጥፋትም ስትደግም እንደገና ደካማ ስለሆነ ኢማናችን ስንደግማት፣ ትናንትና ምኳን ተኮ እንደዚህ ነበር ክብላችሁ እንኳን አትወቀሱም። አላህ ስሆነ የግፊሩላሁ ለኩም አላህ ለእናንተ ይምርላችኋል። አርሐም ራሒም ወደ አላህ መቃረቢያ በጣም አሪፉ መቃረቢያ እድሜ ይሄ እድሜ ነው ብዬ አስባለሁ። ቤዝ መያዝ ያለበት መሰረት መያዝ ያለበት ብዙ ኪታቦች ቢቀሩ ወደ አላህ በደንብ ቢጠጉ በጣም አሪፍ ነው ብዬ አስባለሁ። እንደ ግን ብዙዎቻችን ደግሞ ካለንበት ከባቢ በጣም ርቀናል፣ ተስፋ ቆርጠናል። አቡ ግዴ ልሙድ አላ ቂጥ አጣቢ እያሉ ያላግጡ ነበር። ዛሬ ግን ቂጥ ማጠብ ምን ያህል ጥቅም እንዳለው ተረድተውታል። ሁሉም የስትንጃዋ ይዞ ይገባል። አንዳንድ ቦታማ ህግ ሆነዋል። ማረሚያ ላይ ስትሄድ ህግ ነው። አንድ ሌትር ወይ ሁለት ሌትር ይዘ ካልገባ ሽንት ቤት ይዘ መግባታችን ግድ ነው። አካባቢያችን ላይ አንዱ እንዲሁ ሲጠቀም አንተም እንደ ሙስሊሞች አሉት። አዎ ዶክተር አዞልኝ ነዋል። ምን መጣ? ኪንታሮት መጣ። እጠባ እኛ የታዘዝንበት ነገር የተከለከልነው ነገር፣ ሕክማውን አወቅነው አላወቅነውም፣ ጉዳቱን አወቅነው አላወቅነውም፣ ማን ስላዘዘን ብቻ እንፈጽመዋለን። አላህ ይህን ደግሞ በእውቀት ስታደርገው ሁሌም ትጠቀምበታለህ። ፊትህን ታጠብ፣ ውዱ አድርግ እንዲህ አድርግ ተባለ፣ የውዱ አደራረጉን ማወቅ ግዴታ ነው። በኛ ግን ስንታጠብ ለዒባዳ ነው፣ ግን አላህ ሌላም አያይዞ ጥቅም አመጣ። በቀን ሶስት አራት የፊቱን ካልታጠበ አንድ ሰው ለትራኮማ በሽታ ተጠቂ ይሆናል። ምናምን ሬዲዮ ይለፈልፋል፣ ሐኪሞች ይናገራሉ፣ በየቦታ እጅ ታጠብ ይላል። አጥሁሩ ኒስፉል ኢማን ብሎ ያስተማረው እኮ ኢስላም ነው። ንጽህና የኢማን ግማሽ አካል ነው። ኪታቦችን ስታዩ ዕለማዎቹ የመጀመሪያው ሲጽፉት ኪታቡ ጣሃራ ባብ፣ ኪታቡ ጣሃራ፣ ኪታቡ ጣሃራ ብሎ ባብ አበጀነት ርዕስ ራሱ ምዕራፍ አድረጉት የጠሃራን ጥቅም እንደ እስላም የገለጽ የለም። ያንን ስናውቀው ምንድነው እንጠቀምበታለን፣ ነው የኔ ውድ እህት። እንደ አባት ጥላ የሆነውን እንደ ታላቅ ወንድም መከታ የሆነውን እንደ እናት አዛኝ ሩህሩህ የሆነውን እንደ ታላቅ እህት በስስት የሚያይሽን እንደ ጓደኛ የሚያዝናናሽ የሚያስቅሽን ባል አላ ይስጥሽ። ከረጅም እድሜ ጋ፣ ከጤና ጋር፣ ከፍቅር ጋር፣ ከመከባበርና ከሰፊ ርዝቅ ጋር እስከ ጀነት አብረሽ የምትዘልቅን ባል አላ ይስጥሽ። የምትወልጅበትን የምትደሰችበትን ዘውጅ አላህ ጀባ ይበልሽ። አሚን ያረበል አለሚን